በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምጽዋትን የሚሰጥ ሰው ለእግዚአብሔር ያበድራል። መጽሐፈ ሲራክ ምዕራፍ 29 ቁጥር 1 የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን ወዳጆች ከያላችሁበት እንደየሰዓት አቆጣጠራችሁ እንደምን አደራችሁ? እንደምን እግዚአብሔር አምላካችን የተመሰገነ ይሁን። ልዩ መንፈሳዊ ጉባኤ ጥሪ እናስተላልፋለን። በዛሬው ዕለት እንሆ ግንቦት 15፣ 16 እና 17 ልዩ መንፈሳዊ ጉባኤ ጥሪ ነው በቦሌ ቡልቡላ በኤርፖርቱ ጀርባ ቡቼ መድኃኔ ዓለም የሚባል ቤተክርስቲያን ነው። እዛ ቤተክርስቲያን ላይ ሁላችሁም ተገንታችሁ የበረከት ተሳታፊ እንድትሆኑ ምክንያቱም የጉባኤው አላማ ቤተክርስቲያኒቱ እዳ አለባት። እዳ ሲባል ደግሞ እንግዲህ ገበሬዎች በዛ አካባቢ ያሉ ገበሬዎች ከመሬታቸው ላይ ነው የተተከለው እና ያንን ቤተክርስቲያን እንግዲህ ከእዳ እንድናወጣ ካሳ ስለሚያስፈልጋቸው ገበሬዎቹ ካሳ ስለሚያስፈልጋቸው በመንግስት የተቆረጠ ካሳ ነው። ከአራት ሚሊዮን ብር በላይ እዳ አለባት ቤተክርስቲያኑና ቤተክርስቲያኒቱና። ስለዚህ የአባታችን የቸሩ መድኃኔ ዓለም እና የጻድቅ አባታችን የአቡነ ዘራብሩክ ቤተክርስቲያን ነው። ስለዚህ በዚህ ቤተክርስቲያን ሁላችሁም ተገኝታችሁ ይሄንን እዳ ተባብረን እንድናወጣው በዛ ቦታ ላይ እንግዲህ በዚህ ጉባኤ ልዩ መንፈሳዊ ጉባኤ ነው። ትምህርተ ወንጌል እንማማራለን። ሰባኪያነ ወንጌል ይመጣሉ። ዘማሪያን ይመጣሉ። ልዩ ልዩ ዘማሪያን፣ ታዋቂ ዘማሪያን ይመጣሉ። አባቶቻችን፣ ትልልቅ አባቶች ይገኛሉ። ስለዚህ በዛ ቦታ ላይ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ነው ማለትም ምጽዋትን የሚመጸውት ሰው ለእግዚአብሔር ያበድራል ለእግዚአብሔር ያበድራል። እግዚአብሔር ደግሞ እንሆ የለመኑትን የማይነሳ የነገሩትን የማይረሳ አዎ ሰጥቶ የማይነሳ አምላክ ነው እግዚአብሔር። ስለዚህ ለእግዚአብሔር ቤት ስንሰጥ ለእግዚአብሔር እያበደርነው ነው ማለት ነው የማይክድ የማያስቀር ምጽዋትን የማያስቀር የማይክድ አምላክ እግዚአብሔር ስለሆነ ስጡ ይሰጣችኋል ብሎ የተናገረ ራሱ ስለሆነ እንደነገርኳቸው መጽሐፈ ሲራክ ምዕራፍ 29 ቁጥር አንድ ላይ ምጽዋትን የሚመጸውት ለእግዚአብሔር ያበድራል ይላልና ለእግዚአብሔር ማበደር ነው። ለዚህ ቤተ ክርስቲያን መስጠት ለእግዚአብሔር ማበድር ነው። ስለ ቸሩ መድኃኔ ዓለም ብላችሁ ከያላችሁበት፣ ስለ ቸሩ መድኃኔ ዓለም ብላችሁ ይህን ቤተ ክርስቲያን እንርዳ። ሰበካ ጉባኤውንም፣ አስተዳዳሪውንም፣ ካህናቱንም ከሰቀቀን እናድናቸው፣ ከሰቀቀን እናድናቸው። አምሳሎ የሚል አምሳ ሰው ጌጥ ነው፣ ለአንድ ሰው ሸክም ነው። እና ይህ ሸክም ለአባቶቻችን ከብዷቸዋል። ለካህናቱ ከብዷቸዋል። አዎ ለሰበካ ጉባኤው ለኮሚቴው ከብዷቸዋል። ግን የአዲስ አበባ ሕዝብ ብሩክ ናችሁና ቅዱሳን ናችሁና ብዙ ቤተ ክርስቲያን ሰርታችኋል፣ ገንብታችኋል። ብዙ ድሃ እረድታችኋል። ከየክፍላተ ሀገሩ በየገጠሩ የሚሰራው ቤተ ክርስቲያን ሁሉ የእናንተ እጅ አለበትና እዚህ ቤተ ክርስቲያን ደግሞ እጃችሁ እንዲኖርበት አሻራችሁን እንድጥሉ ዕዳውን እንድናወጣ መሬቱን የቤተ ክርስቲያኗ እንድናደርግ፣ በዛ ላይ ደግሞ ትልቅ በረከት ይሰጣል። ጸበል በቋሚነት የጻድቁ አባታችን የአቡነ ዘራብሩክ ጸበል ችግርን ከቤት ነቃቅለው የሚጥሉት የአባታችን ድህነትን ችግርን ከቤት ነቃቅለው የሚጥሉት የአባታችን የአቡነ ዘራብሩክ አብሩክ ጸበል በቋሚነት ይከፈታል፣ ይጀመራል። የማረምነት ይሰጣል። ቅባ ቅዱስ ይሰጣል ይቀባል። በዛ ተገንታችሁ የጉባኤው ተሳታፊ እንድትሆኑ አደራ እያል የእግዚአብሔር ልጆች፣ ምጽዋትን የሚመጸውት ሰው ወይም የሚሰጥ ሰው ለእግዚአብሔር ያበድራል። ለሰው ቢያበድሩት ቸገረኝ፣ አጣሁ፣ ነጣሁ፣ ምን ልመልስልህ፣ ምን ልስጥህ ይላል። እንደ መጀመሪያው አይደለም ሲቀበል እንደነበረው ሲበደር ተንገብግቦ እንደወሰደው አይደለም። ምን ልስጥህ ምን የት አግኝቸ፣ ቁረጠይ ምለጠይ፣ ፍለጠይ የለኝም ይላል። ሆዴን ከፍቻ አላሳይህም ይላል። እግዚአብሔር ግን በእጅ አዙር ይጠቅማል፣ በእጅ አዙር ይሰጣል። ትንሽ ሰተ ነው ብዙ ይሰጣል። ትንሽ ሰተ ነው ስጦታችንም የሱ አዎ፣ ቤት ኑሮት የሚሞላለት ሆኖ አይደለም። የጎደለ ቤት ኑሮት የሚሞላለት ሆኖ አይደለም። እኛውን ለኛ እኛውን ለኛ እኛን በኛ መረዳዳት ማለት ነው። ስሙ የሚቀደስበትን ስጋ ወደሙ የሚፈተትበትን እግዚአብሔር የሚመለክበትን ቦታ ተባብረን ስንሰራ፣ አዎ ቤተ የሰ ቤተ ጸሎት ትሰመይ ብሏታልና ቤቴ የጸሎት ቤት ትባላለች። ቤት የሰ ቤተ አውዬ ቤቴ የአባቴ ቤት ነው የጸሎት ቤት ነው ብሏልና ይሄንን የአባቱን ቤት የጸሎቱን ቤት ስንሰራ በትክክል ለእግዚአብሔር አበድርነዋልና እሱ ደግሞ አተርፎ እጥፍ አድርጎ አሞልቶ የማይጎለውን የማያስርበውን የማያስጠማውን የማያስቸግረውን ይሰጠናል። ለሰው ቢያበድሩት ሰው ብዙ አልፍቶ ብዙ አድክሞ የሚሰጥ አለ፣ ጭራሹን የሚክድ አለ፣ አቆራርጦ የሚሰጥ አለ። ለእግዚአብሔር ሲያበድሩትና ለእግዚአብሔር ሲሰጡት ግን ሞልቶ አትርፎ ይሰጣል። በመንግስተ ሰማያት ኖ ተጠገቡ የማይራቡባት ከረኩ የማይጠሙባት ከተደሰቱ የማይከፉባት የሰላም አገር አለች መንግስተ ሰማያት። እዛ መግቢያ ይሆነናል ማለት ነው። ስለዚህ አቅድሞ ስንቀክሙ ስንቃችሁን ወደፊት አዘጋጁ አስቀድሙ ይላልና ስንቃችን ወደፊት እናዘጋጅ። የዚህ ምድር የዚህ ዓለም ንብረት ሀላፊ ነው። አለሙኔ ሀላፊ ንብረቱኔ ሀላፊ እስመ ኩሉ ሀላፊ ወጡ አለሙ አላፊ ነው። ንብረቱም አላፊ ነው። ገንዘቡ ሁሉም አላፊ ጠፊ ነው። እና ስለዚህ በማያልፈው ዓለም የዘላለም ህይወቱን እንዲቆየን የዘላለም ንብረቱን እንዲቆየን ዝግቡ መዝገበ ዘበሰማያት አዎ፣ መዝገባችሁን ንብረታችሁን በሰማያት አስመዝግቡ። ትል በማይበላው ነቀዝ በማያበላሸው እንግዲህ በማይጠፋው በማያረጀው በማይቆራረጠው በማይሰባበረው ቦታ ላይ አዘጋጁ፣ አስመዝግቡ ይላል ቃሉ። ስለዚህ እንደ ቃሉ እንኑር። አሁን ለእግዚአብሔር የእግዚአብሔርን ለእግዚአብሔር እንስጥ። የእግዚአብሔርን ለእግዚአብሔር ከጠዋት እስከ ማታ የሚጠብቀን እሱ ነው። ተኝተን እስክንነሳ የሚጠብቀን እሱ ነው። ውለን እስከምንገባ የሚጠብቀን እሱ ነው። የምንቆርሰውን፣ የምንጎርሰውን፣ የምንውጠውን፣ የምንበላ፣ የምንጠጣውን፣ የምንለብሰውን የሚሰጠን እሱ ነውና ለሱ እንስጠው። የቸሩ መድህን የዓለም ቤተ ክርስቲያን ላይ አባቶች ተቸግረዋል። ከቸሩ መድኃን የዓለም ቤተክርስቲያን ላይ አባቶች ተጨንቀዋል። ከቸሩ መድኃን የዓለም ቤተክርስቲያን ላይ በአካባቢ ያሉ ምዕመናንም ተጨንቀዋል። ስለዚህ የመሬቱ ካሳ ካልተሰጠ ደግሞ የመሬቱ ካሳ ካልተሰጠ ደግሞ እንሆ ይህ መፍረስ እድል ሊኖረው ይችላል። መሬቱን የመነጠቅ እድል ሊኖረን ይችላል። መናፍቃን ለማይጠቅማቸው ለማይረባቸው ነገር ብዙ ጥረት ያደርጋሉ። ሌሎችም የእምነት ተቋማት ለማይጠቅማቸው ለማይረባቸው ነገር እንኳን ብዙ ጥረት ያደርጋሉ። ጣዖት የሚያመልኩ እንኳን ለጣዖታቸው ብዙ ጥረት ያደርጋሉ። እኛ ግን መንግስቱን የምንወርስበት፣ ስሙን የምንቀድስበት ቤተክርስቲያናችንን ብዙ ነገር ማድረግ ያቅተናል። እባካችሁ ስለ ቸሩ መድኃኔ ዓለም ይህንን ነገር ዋዛ እንዳታደረጉት፣ ከነገ ከግንቦት ከግንቦት አስራ አምስት ጀምራችሁ እስከ አስራ ሰባት በአንድ ላይ ሆነን አው የተሻለነን አስር አምስት ብለን ጠርቅመን ሰብስበን ይሄን ዳ ሰተን አው ከዳ አላቅን ቤተክርስቲያናችንን በአግባቡ እንድናለማ በአግባቡ እንድንሰራ ትልቅ ካቴድራል መስራት እንድንችል የእግዚአብሔር ቅዱስ ፍቃድ ይሆንልን። ከያላችሁበት የእግዚአብሔር ልጆች የእግዚአብሔርን ለእግዚአብሔር ስጡ። የእግዚአብሔርን ለእግዚአብሔር ስጡ። በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለገበሬው ምርቱን የሚሰጥ እግዚአብሔር ነው። የነገድ ነው እንዲተርፍ የሚያደርግ እግዚአብሔር ነው። አዎ፣ ስለዚህ የእግዚአብሔርን ለእግዚአብሔር መስጠት ነው። የእግዚአብሔርን ለእግዚአብሔር እሱስ፣ ሥጋውን ነው የሰጠን፣ ደሙን ነው የሰጠን። ስድስት ሺህ ስድስት መቶ ስልሳ ስድስት ጅራፍ ተገርፎ መድኃኔ ዓለም ደሙን ሥጋውንና ደሙን ነው ቆርሶ ብሉ ጠጡ ያለ። እኔና እናንተ የምንሰጠው ግን ሥጋውንና ደሙን ሳይሆን አዎ ከበቀለው ምርታችን ከተረፈው የንግድ ትርፋችን ካገኘነው ደሞዛችን እርሱ ከሰጠን ነው የምንሰጠው። እርሱ ከሰጠን ነው የምንሰጠው። ሲቆረጥ ከማያመው ነው የምንሰጠው። እሱ ግን ሥጋውን ነው የሰጠን ሲቆረጥ ሲቆራረጥ ስጋው ሲበጣጠስ ስቃይ ተሰቃይቶ ስጋውን የሰጠ ደሙን የሰጠ እኔና እናንተ ግን ሲቆረጥ ከማያመው ነው የምንሰጠው ማለት ነው። ስለዚህ ስለ ቸሩ መድኃኔዓለም ቡቼ መድኃኔዓለም ከኤርፖርት ከቦሌ ኤርፖርት ጀርባ ላይ የሚገኝ ቤተክርስቲያን ስለሆነ በጣም ተቸግረዋል፣ በጣም ተጨንቀዋል። እኛም በዛ ቦታ እንገኛለን። በዛ ቦታ በቋሚነት የጻድቁ አባታችን የአቡነ ዘራብሩክ ፀበል አለ። የቸሩ መድኃኔ ዓለም የራሱ ጸበል አለ። ይህንን ጸበል ትጠመቃላችሁ፣ በቋሚነት የማረምነት ትቀባላችሁ። እንሆ አዎ ከትልልቅ ገዳማት የመጣ በረከትን ትሳተፋላችሁና፣ የእግዚአብሔር ልጆች በዛ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ አሁንም ደግሞ አለው። ግንቦት አስራ አምስት እስከ አስራ ሰባት አርብ፣ ቅዳሜ፣ እሁድ ከጧት አዎ ጧት ጧት ጧት ያልተመቸው ደግሞ ከሰዓትም ሊመጣ ይችላል። ግን ትልቁ ፕሮግራም የጸበል ፕሮግራም ስላለ የማረምነት ፕሮግራም ስላለ ጧት ጧት ነው የሚሆነውና ስለዚህ በዛ ተገንታችሁ በመላው ዓለም ያላችሁም በአካውንት እንድታስገቡልን አደራ እያልኩ ጥሬን አስተላልፋለሁ ከዛው ከቦታው ተገንተን ደግሞ እነሆ በኦንላይን እናስተላልፈላቸዋለን። በዩቲዩብም፣ በቲክቶክም በተለያዩ ድረገጾች ከዛው ከቦታው ላይ ተገንተን ቦታውን እያሳየን እናስተላልፈላቸዋለን። አደራ። ለወገን ደራሽ ወገን ነው። ቢያንስ ቤተክርስቲያኗ የሁላችን ብትሆንም በቅርቡ ያሉ ሰዎች ግን ተጨንቀዋል። በቅርቡ አገልግሎት የሚሰጡ የዕለት የዕለቱን አገልግሎት የሚሰጡ ቀዳሽ ካህናት፣ አዎ መዘምራን፣ እንግዲህ አስቀዳሽ ምዕመናን፣ አስተዳዳሪው፣ ሰበካ ጉባኤው ተጨንቀዋል፣ ተቸግረዋል። ስለዚህ እንድረስላቸው፣ እንድረስላቸው። የእግዚአብሔር ልጆች በዛ ቦታ ላይ እንድትገኙ ነገጧት ሁለት ሰዓት ተኩል ጀምሮ ፕሮግራሙ በሰፊው ይካሄዳል። እዛ በቋሚነት ትልልቅ አባቶች የጸጋ ስጦታ ያላቸው የፈውስ ስጦታ የተሰጣቸው የፈውስ ሀብተ ፈውስ የተሰጣቸው አባቶች ተገኝተው ጸበል ያጠምቃሉ፣ አርምነት ይቀባሉ፣ ጸሎት ያደርጋሉ። ድርሳናት በቋሚነት ገድላቱ በቋሚነት የጻድቁ አባታችን ያቡነ ዘራብሩህ ድርሳን ይደገማል፣ ገድሉ ይደገማል፣ ይጸለያል። የዛን በረከት ጸበሉን ትጠመቃላቸውና እግዚአብሔር ልጆች ከያላችሁበት ይሄን አደራ ተቀብላችሁ በዛ ቦታ ላይ እንድትገኙ። አው ስለዚህ፣ ጉልበታችሁን እንዳትቆጥቡ፣ ሀብታችሁን እንዳትቆጥቡ። ምክንያቱም ለእግዚአብሔር ነው የምሰጡት፣ ጉልበትም የእግዚአብሔር ነው፣ ኃይል እግዚአብሔር ነው፣ ሀብት የእግዚአብሔር ነው። ሁሉ ነገር የእግዚአብሔር ስለሆነ መድኃኔ ዓለም ነው እየጠራችሁ ያለ እኔ አይደለሁም። መድኃኔ ዓለም ነው የሚጠራችሁ። ኑ ወደ ቤቴ ስራ ስሩ ይላል መድኃኔ ዓለም። የሁሉ አምላክ የሁሉ ጌታ የሁሉ ንጉስ አው የነገስታት ንጉስ፣ የገዥዎች ገዥ፣ አማልክት አምላክ ኤልሻዳይ፣ ኑ ስራ ስሩ ይላል፣ ኑ ስራ ስሩ ይላል አማላጁ ጻድቁ አባታችን አቡነ ዘራብሩክ። ኑ ስራ ስሩ በቃል ኪዳኔ ልጠብቃችሁ ይላል። ስለዚህ በዛ ቦታ ላይ ተገኝታችሁ ስራ እንድትሰሩ ስራ እንድንሰራ የአምላካችን የልውል እግዚአብሔር ቅዱስ ፍቃድ ይሁንልን። አሁንም ደግሞ አለው። ቦሌ ቡልቡላ ቀይ አፈር ከኤርፖርቱ ጀርባ ቡቼ መድኃኔ ዓለም ከተተከለ አንድ ዓመት በላይ ሆኖታል። አስፈላጊ ስለሆነ ነው የተተከለው። የክርስቶስ ደም የነጠበባት ቦታ ስለሆነ ነው የተተከለው። ጸበሉ ታምረኛ ነው። ብዙ ሰዎች ተፈውሰዋል። ከዚህም በኋላ ደግሞ የጸጋ ስጦታ ያላቸው አዎ የፈውስ ስጦታ ያላቸው የማስተማር ስጦታ ያላቸው አባቶች በዛ ይገኛሉ። ስለዚህ የበረከቱ ተሳታፊ እንድትሆኑ በረከቱ እንዳያመልጣችሁ አደራ። ላለው በዛ ያገናኘን። ወስብሐት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክቡር ይቆየ